ይህ ተከታታይ ዝግጅት ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ በዚህችም ማለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሀነም ደጆችም አይችሏትም ብሎ የተናገረውን የማይለወጥ ቃል ኪዳን መሠረት አድርጎ የተዘጋጀ ነው። በታሪክ ማህደር ውስጥ የእግዚአብሔርን ቤተ ክርስቲያን ለማጥፋትና የምዕመናንን እምነት ከስሩ ለመንቀል የተነሱ ስፍር ቁጥር የሌላቸው ኃይላት ነበሩ። እነዚህ ኃይላት በንጉሠ ነገሥታት ዙፋን፣ በፈላጭ ቆራጭ አምባገነኖች ጭካኔ ወይም በርዕዮተ ዓለም ጭፍንነት ተሰውረው በክርስቶስ አካል በሆነችው ቤተ ክርስቲያን ላይ መከራን እንደ ጎርፍ አውርደዋል። እነዚህ የጨለማው ኃይል መገለጫዎች በምድር ላይ የከፈቱት የገሃነም ደጆችም ነበሩ። ይህ ዝግጅት የእነዚህን ፈታኝ መሪዎች ኃይላት አነሳስ፣ በቤተ ክርስቲያን ላይ ያደረሱ የሚያነሱትን መከራና ስቃይ እንዲሁም በመጨረሻም መለኮታዊው ቃል ኪዳን እንዴት እውነት ሆኖ እንደጸናና የገሀነም ደጆች ድል እንደተነሱ በጥልቀት ይዳስሳል። የመጀመሪያው ምዕራፋችን በቤተክርስቲያን ላይ የመንግሥትን ሰይፍ ለመጀመሪያ ጊዜ የመዘዘውን የሰማዕትነት ዘመን ያስጀመረውን ንጉሥ ታሪክ ይዞ ይጀምራል። አብራችሁን ቆዩ። ከክርስቶስ ልደት በኋላ በ64ኛው ዓመት ሐምሌ 18 ቀን የዓለም መዲና የነበረችው ሮም በእሳት ነበልባል ተዋጠች። ከአስራ አራቱ የከተማዋ አውራጃዎች ውስጥ አብዛኞቹ አመድ ሆኑ። የሺ ዘመን ስልጣኔ ማዕከል የነበረችው ከተማ በሰቆቃ ድምፅ ተሞላች። ሕዝቡ ንብረቱን፣ ቤቱን፣ ቤተሰቡን ትቶ ዋይታውን አሰማ። በዚህ ታላቅ ጥፋት መሃል የሕዝቡ ቁጣና ጥርጣሬ ወደ አንድ ሰው አመለከተ፣ ወደ ገዛ ንጉሣቸው ኔሮን ቀላውዲዮስ ቄሳር ሮም ስትቃጠል እርሱ በገናውን እየደረደረ ስለ ትሮይ ውድቀት ግጥም ይገጥም ነበር የሚል ዘግናኝ ወሬ በከተማይቱ ተዛመተ። የሕዝቡ ቁጣ ከቁጥጥር ውጪ ከመሆኑ በፊት ኔሮን የጥፋቱ ተጠያቂ የሚሆን ሌላ አካል መፈለግ ነበረበት። ዓይኑንም ልቡንም የጣለው በከተማው ዳርቻ በሚኖሩ ብዙም በማይታወቁ ነገር ግን ለሮማ አማልክት አንሰግድም በማለታቸው በሚጠሉት አንድ አዲስ ቡድኖች ላይ አተኮረ። እነዚህ አዲስ ቡድኖች ክርስቲያኖች ይባላሉ። በዚህ ውሳኔ በክርስቶስ ተከታዮች ላይ የመጀመሪያው የመንግሥት ስደት በይፋ ተጀመረ። የሮም ታላቅ ኃይል ለመጀመሪያ ጊዜ እንደ ገሃነም ደጅ ተከፍቶ የቤተ ክርስቲያንን ሕልውና ሊውጥ ተነሳ። ይህንን የገሃነም ደጅ የከፈተው ሰው ማን ነበር? ወደ ሥልጣን የመጣውስ እንዴት ነው? አብራችሁን ብትቆዩ ስለ ጭራቁ ንጉሥ ስለ ኔሮን ቄሳር በዝርዝር ትሰማላችሁ። ስሙ በክፋት ቢታወስም የሥልጣን መንገዱ ገና ከማኅፀን ጀምሮ በሴራና በደም የተነጠፈ ነበር። ከዚህ ሁሉ በስተጀርባ የነበረችው ደግሞ እናቱ አግሪፒና ነበረች። የንጉሠ ነገሥት አውግስጦስ የልጅ ልጅ የሆነችው ይህች ሴት ልጇን በዓለም ታላቅ ዙፋን ላይ ለማስቀመጥ የማትፈነቅለው ድንጋይ የማታፈርሰውም የሞራል ድንበር አልነበረም። የኔሮን መወለድ የወደፊት ማንነቱን የሚያሳውቅ በክፉ ምልክቶችም የታጀበ ነበር። የዘመኑ ኮከብ ቆጣሪዎች ይነግሳል! ነገር ግን እናቱን ይገድላል ብለው በተነበዩ ጊዜ የአግሪፒና ምላሽ የሥልጣን ጥማቷን ጥልቀት የሚያሳይ ነበር። ይግደለኝ፣ ችግር የለውም፣ ዋናው ነገር ይንገስ እንጂ እንዳለች በታሪክ መዛግብት ላይ ሰፍሯል። ይህ አደገኛ ምኞቷ በድርጊት መተርጎም የጀመረው ወዲያውኑ ነበር። አግሪጲና በብልጠትና በተንኮል የተሞላ የቤተመንግሥት ሴራ በመጎንጎን በወቅቱ የነበረችውን የንጉሠ ነገሥት ቀላውዲዮስን ሚስት ንግሥት መሳሊናን ከሥልጣን አስወግዳ በስተመጨረሻም እንድትገድላ ታደረገች። በስተመጨረሻም እንድትገደል አደረገች። ከዚያም አልፋ የሮማን ሕግ በመጣስ የገዛ ጎቷ የሆነውን ንጉሠ ነገሥት ቀላውዲዮስን በማግባት ራሷን የሮም ንግሥት አድርጋ ሾመች። አዲሷ ንግሥት እቅዷን ለማሳካት ቀጣዩን እርምጃ ወሰደች። የንጉሠ ነገሥቱ ልጅና የዙፋኑ ትክክለኛ ወራሽ የነበረውን ብሪታኒከስን ከዙፋኑ መስመር አስወጥታ ልጇ ኔሮንን በጉድፈቻ የንጉሠ ነገሥቱ ልጅና አልጋውራሽ እንዲሆን አስገደደችው። የሥልጣን ጥማቷ ጥግ የደረሰው ግን ንጉሠ ነገሥት ቀላውዲዮስ ራሱ በድንገት ሲሞት ነበር። ብዙ የታሪክ ጸሐፊዎች ጣታቸውን ወደ አግሪጲና ይቀስራሉ፤ በመርዝ በተለወሰ እንጉዳይ ገድለዋለችም ይላሉ። በእርግጥ አደጋ ነበር ወይስ የተሰላ ግድያ? እውነቱ ምንም ይሁን ምን፣ አንድ ነገር ግልጽ ነበር። የአሥራ ስድስት ዓመቱ ኔሮን ወደ ዙፋኑ ሲመጣ መንገዱን ያመቻቸችውና ከጀርባ ሆና ሥልጣኑን የምታሽከረክረው እናቱ ነበረች። ከእባብ ተወልዶ ከእባብ ጋር ያደገ እባብ እንደሚሆን፣ ኔሮን የእናቱን ሴራና ጭካኔም እንዲሁ ወርሶ ነበር። ገና ከጅምሩ በደም የተበከለ፣ በክህደት የተገነባ፣ በሴራ የተሸመነ ሥልጣን ለበጎ ሊውል አይችልምና ይህ ሥልጣን ብዙም ሳይቆይ በገዛ ቤተሰቡ ከዚያም በሮም በመጨረሻም በንጹሐን ክርስቲያኖች ላይ የሚዞር የክፋት መሣሪያ ለመሆን ጊዜ አልፈጀበትም። የገሃነም ደጅ ገና ከጅምሩ መሰረቱን እየጣለ ነበር። የኔሮን የመጀመሪያዎቹ የንግሥና ዓመታት በውጪ ሲታዩ በሮም ሕዝብ ዘንድ የተስፋ ብርሃን የፈነጠቁ ይመስሉ ነበር። በዘመኑ ታላላቅ ፈላስፋ በሆኑት አማካሪዎቹ በሴካና በቡረስ እየተመራ ለሕዝቡ የሚጠቅሙ የሚመስሉ ማሻሻያዎችን አደረገ። ፍትሕ የሰፈነበት፣ ሰላም የበዛበት ዘመን የመጣ መስሎ ነበር። ነገር ግን ከቤተ መንግስቱ ቅንጡ ግድግዳዎች በስተጀርባ የንጉሠ ነገሥቱ እውነተኛና አስፈሪ ማንነት እንደ እንደ ጥላ እያደገ እንደነበር ማንም አላስተዋልም። ስነ ምግባር ለእርሱ ትርጉም የለሽ ባዶ ቃል ነበር። የቀኑን ስርዓትና ክብር ከጀርባው ጥሎ በሌሊት ከነጋዴዎች ጋር በልብስ ተመሳስሎ ከጥቂት ጓደኞቹ ጋር በመሆን በከተማ አውራ ጎዳናዎች ላይ ሁከትና ብጥብጥ ይፈጥር ነበር። ንጹሃንንም ያጠቃ ነበር። የሮም ንጉሠ ነገሥት የሌሊት ወሮ በላ ሆኖ የከተማውን ሰላም ሲያውክ ማደር

በጉዲፈቻ ወንድሙ በሆነው በንጹሑ አልጋ ወራሽ ብሪታኒከስ ላይ ነበር። በደማቅ የቤተመንግስት ግብዣ ላይ ኔሮን በፈገግታ በተሞላ ፊት ብሪታኒከስን በመርዝ አስወግዶ ገደለው። የቤተመንግሥቱ አዳራሾች በሙዚቃ ሲደምቁ፣ የንጉሠ ነገሥቱ ልብ በወንድሙ ደም ረክሶ ነበር። ነገር ግን የጭካኔው ጥግ፣ የክፋቱ ጫፍ የደረሰው በወለደችውና ለዙፋን ባበቃችው በገዛ እናቱ ላይ እጁን ሲያነሳ ነበር። በሴራ የተሞላው አእምሮ እናቱን አግሪጲናን ለማስወገድ ብዙ ዕቅዶችን አወጣ። መጀመሪያ በመኝታ ክፍሏ ላይ ጣሪያውን በማፍረስ ሊጨፈልቃት ሞከረ፤ ተአምር በሚባል ሁኔታ አመለጠችው። ቀጥሎም በባህር ጉዞ ላይ ሆን ተብሎ በሚሰጥም መርከብ ላይ አሳፈራት። ቀጥሎም በባህር ጉዞ ላይ ሆን ብሎ በሚሰጥም መርከብ ላይ አሳፈራት። እናቱ ግን የመዋኘት ጥበቧን ተጠቅማ በህይወት አመለጠች። የእናቱ ከሞት መትረፍ ኔሮንን በቁጣ ነደደው። ትግስቱ አለቀ ወታደሮቹን ወደ ማደሪያዋ ልኮ በታሪክ የማይረሳውን አሰቃቂ ቃሏን ስትናገር የወለደችኝን ማህፀን ውጉልኝ ወታደሮቹን ወደ ማደሪያዋ ልኮ በታሪክ የማይረሳውን አሰቃቂ ትእዛዝ አስተላለፈ የወለደችኝን ማህፀን ውጉልኝ በማለት በግፍ አስገደላት የገዛ እናቱን ደም ያፈሰሰው ሰው የፈጣሪን ትዕዛዝ የጣሰው ልብ ለሌላ ሰው ይራራል ብሎ ማሰብ ከንቱ ነው። የኔሮን ልብ ለርህራህ ተዘግቶ፣ በጭካኔ ሙሉ በሙሉ ደንድኖ ነበር። ነፍሱ ለየትኛውም የክፋት ሥራ ተዘጋጅታለች። ይህ የደም ጥማት ብዙም ሳይቆይ አዲስ ሰለባ ፍለጋ አቅጣጫውን ወደ ንጹሐን ክርስቲያኖች ሊያዞረ የሮም እሳት ለኔሮን የፖለቲካ መሣሪያ ሆነ። በከተማው ላይ ለደረሰው ጥፋት በህዝቡ ዘንድ ተጠያቂ መሆኑን ሲያውቅ የቁጣውን ማዕበል አቅጣጫ የሚያስቀይርበትን ሰበብ አገኘ። ሕዝቡ በእርሱ ላይ ያነጣጠረውን የውግዘት ጣት ምንም በማያውቁትና በራሳቸው ዓለም ይኖሩ በነበሩት ክርስቲያኖች ላይ እንዲያመላክት አደረገው። የሮማ ታሪክ ጸሐፊው ታሲተስ ራሱ እንደመሰከረው ኔሮን ክርስቲያኖችን በእሳት አደጋው ተጠያቂ በማድረግ በሰው ልጅ ታሪክ ታይቶ የማይታወቅ ጭካኔ የተሞላበት ቅጣት ፈጸመባቸው። ይህ በቤተ ክርስቲያን ላይ የተከፈተ የመጀመሪያው የገሃነም ደጅ ነበር። የኔሮን ጭካኔ ልክ አልነበረውም። በክርስቶስ ያመኑ ምዕመናን ከየቤታቸው እየተለቀሙ ለሕዝብ መዝናኛነት በሚዘጋጁ አረመኔያዊ ትዕይንቶች ላይ ቀረቡ። አንዳንዶቹ በተራቡ አንበሶችና ድቦች እንዲበሉ ተደረጉ። ሌሎች በአውሬ ቆዳ ተጠቅልለው በውሾች ተቦጫጨቁ። ብዙዎች እንደ ጌታቸው በመስቀል ላይ ተሰቅለው በስቃይ እንዲሞቱ ተፈረደባቸው። ከሁሉም የከፋውና የሰው ልጅ የክፋት ጥግ ያሳየው ድርጊቱ ግን ክርስቲያኖችን ሰም በተነከሩ ልብሶች አልብሶ በሌሊት እንደ ችቦ በማቀጣጠል የገዛ የአትክልት ስፍራዎቹን እንዲያበሩ ማድረጉ ነበር። ንጉሠ ነገሥቱ በወርቅ በተንቆጠቆጠው ሰረገላው ላይ ሆኖ በሕይወት የሚቃጠሉትን የንጹሃን ቅዱሳንን ስጋ እየተመለከተ በሰቆቃቸው ድምጽ ይዝናና ነበር። በዚህ የጨለማና የሰቆቃ ዘመን ነበር የቤተ ክርስቲያን ሁለት ታላላቅ ምሰሶዎች ሐዋርያው ቅዱስ ጴጥሮስና ብርሃነ ዓለም ቅዱስ ጳውሎስ በሮም ከተማ የሰማዕትነትን አክሊል የተቀበሉት። የቤተ ክርስቲያን ቅዱስ ትውፊት እንደሚነግረን ቅዱስ ጴጥሮስ ሊሰቀል በቀረበ ጊዜ በፍጹም ትሕትና እንደ ጌታዬ ቀጥ ብዬ ልሰቀል አይገባኝም በማለት በቁልቁል ተዘግዝቆ እንዲሰቀል ጠይቆ በሰማዕትነት ያረፈው። ቅዱስ ጳውሎስ ደግሞ የሮም ዜግነት የነበረው በመሆኑ ክብሩን በማይነካ መልኩ አንገቱ በሰይፍ ተቀ ቀልጦ ክቡር የሆነውን ሰማዕትነት ተቀበለ። ኔሮን ቤተ ክርስቲያንን ከምድረ ገጽ ያጠፋ የክርስቶስንም ስም ከታሪክ የሰረዘ መስሎት ነበር። ነገር ግን እጅግ ተሳስቷል። የሰማዕታቱ ደም መሬት ላይ በከንቱ የፈሰሰ ሳይሆን ለቤተ ክርስቲያን ዘር ሆነ። እምነቱ ከመጥፋት ይልቅ በድብቅ በዋሻና በከርሰ ምድር እየተስፋፋ እንደ እሳት እየጠነከረ ሄደ። የኔሮን ሰይፍ የእምነትን ነበልባል ሊያጠፋው አልቻለም። የንጹሐን ደም በከንቱ ፈሶ አይቀርምና የሰማዕታቱ ጩኸት ወደ ሰማያዊው ዙፋን ደረሰ። ኔሮን በክርስቲያኖች ላይ የፈጸመው አረመኔያዊ ግፍ የራሱን የወድቀት መጀመሪያ አበሰረ። የእርሱ ልክ የለሽ ጭካኔና የሞራል ዝቅጠት የሮማን ሴኔት አባላትንና ሀያላን የጦር አዛዦችን ከእንቅልፍ ቀሰቀሳቸው። በዙሪያው የነበሩት ሁሉ ቀጣዩ ሰለባ እነርሱ ሊሆኑ እንደሚችሉ በመገንዘብ በጥርጣሬና በፍርሃት መተያየት ጀመሩ። የመጀመሪያው ማስጠንቀቂያ ደውል የተደወለው በጋይሰስ ካልፑሪኒየስ ፒሶ በተመራው ትልቅ የሴራ እንቅስቃሴ ነበር። ምንም እንኳን ሴራው በመጨረሻ ሰዓት ቢከሽፍም የኔሮንን የስልጣን መሰረት ክፉኛ አናግቶታል። በምላሹም ኔሮን በጥርጣሬ ያያቸውን የከበሩ ሰዎችን ሁሉ ያለምንም ምህረት አስፈጀ። ከነዚህም መካከል በአንድ ወቅት መካሪውና የጥበቡ ሰው የነበረው ፈላስፋው ሴኔካ ሳይቀር ይገኝበታል። ነገር ግን የመጨረሻውና ሊቋቋመው ያልቻለው ጥፋት የመጣው እርሱ ከሚመካበት የጦር ሰራዊቱ ነበር። በተለያዩ የግዛት ክፍሎቹ የነበሩት ኃያላን የጦር አዛዦች እንደ ጋልባን በስፔን እንደ ቬንዴክስ በጎል ወይም በፈረንሳይ በኔሮን ላይ በይፋ ጦርነት አወጁ። ክህደቱ እየሰፋ ሲሄድ የገዛ የቅርብ ጠባቂዎቹ ሳይቀሩ ፊታቸውን አዞሩበት። ኔሮን ዓለምን በእጁ ያዘ መስሎት የነበረው ኃያሉ ንጉሠ ነገሥት በአንድ ጀምበር ብቸኛ ሰው ሆነ። በቅንጦት ይኖርበት ከነበረው ቤተ መንግስቱ በሌሊት በለሊት ሸሽቶ በአንድ ታማኝ አገልጋዩ ቪላ ውስጥ ተደበቀ። እርሱ በዛ ያለ የሴኔቱ ምክር ቤት የሕዝብ ጠላት ብሎ እንዳወጀውና በቀስት ተወግቶ በአደባባይ እንዲገደል እንደፈረደበት የሚገልጸውን አስደንጋጭ ዜና ሰማ። የጀግንነትና የትዕቢት ጭምብሉ ተገፎ በፍርሃት ተዋጠ። በመጨረሻም ወታደሮች ሊይዙት ሲመጡ በፍጹም ተስፋ መቁረጥ ውስጥ ሆኖ እንዴት ያለ ታላቅ አርቲስት በእኔ ውስጥ እየሞተ ነው እያለ ሲያላዝን፣ አጠገቡ በነበረው ሰው እርዳታ ራሱን በሰይፍ ወግቶ ሕይወቱን አጠፋ። የ30 ዓመቱ ንጉሠ ነገስት እናቱን የገደለ ወንድሙን በመርዝ የፈጀ ቅዱሳንን እንደ ችቦ ያቃጠለ የሮምን ምድር በንጹሐን ደም ያጠበው ሰው መጨረሻው እንዲህ የተዋረደ ሆነ፣ የገሃነሙም ደጅ ተዘጋ። የኔሮን ታሪክ የአንድ ክፉ መሪ አነሳስና አወዳደቅ ብቻ አይደለም፤ ይልቁንም ጌታችን በማይለወጥ ቃሉ የገሃነም ደጆች አይችሏትም ብሎ የተናገረው መለኮታዊው ቃል ኪዳን ሕያው ምስክር ነው። ኔሮን በዘመኑ በነበረው ታላቅ ሥልጣን ገደብ በሌለው ሀብቱና በአረሜናዊ ጭካኔው ተመክቶ የክርስቶስን ቤተክርስቲያን ከሥሯ ለመንቀል ሞከረ። የከፈተው የገሃነም ደጅ በእርግጥም አስፈሪ ነበር፣ መከራውም እጅግ ከባድ። ነገር ግን እርሱ በታሪክ የግርጌ ማስታወሻ ሆኖ እንደ አቧራ በኖ ሲጠፋ ቤተ ክርስቲያን ግን በሰማዕታቱ ክቡር ደም ታጥባ ከምን ጊዜውም በላይ በኃይልና በብርታት ከፍ ብላ ትታያለች። የጴጥሮስና የጳውሎስ እምነት የኔሮንን ሰይፍ ድል ነስቷል። ይህ ታሪክ ዛሬ በ21ኛው ክፍለ ዘመን ለምንኖር ለእኛ ለክርስቶስ ተከታዮች ሁሉ ታላቅ ትምህርት ይሰጣል። ፈተናዎችና መከራዎች በተለያየ መልክና ዘመን ሊመጡ ይችላሉ። የገሃነም ደጆች በተለያዩ ኃይላት፣ ግለሰቦች፣ በመንግሥታት ወይም በዘመንኛ ር ዓለሞች ተሰውረው ሊከፈቱ ይችላሉ። ነገር ግን አንድ የማንዘነጋው እውነት አለ። የቤተ ክርስቲያን መሠረት በጴጥሮስ ቃል አለትነት ላይ ነውና የተመሰረተችው ማንንም ሊያነቃንቃት አይችልም። የኔሮን መዋረድና መውደቅ የሁሉም ጸረ ቤተ ክርስቲያን ኃይላት መጨረሻን ፍንትዋ አድርጎ ያሳያል። ስልጣን ያልፋል፣ ዙፋን ይገለበጣል፣ አምባገነኖች ይወድቃሉ። የክርስቶስ ቤተ ክርስቲያን ግን ለዘላለም ጸንታ ትኖራለች። በዚህ መንፈሳዊ ትምህርት የዛሬውን ዝግጅታችንን ስናጠቃልል በሚቀጥለው ክፍላችን ቤተ ክርስቲያንን እስከ ጥፋት አፋፋ አድርሶ የነበረውን ታላቁ ስደት በመባል የሚታወቀውን ዘመን የፈጠረውን የንጉሠ ነገሥት ዲዮ ዲዮቅልጥያኖስን አሰቃቂ ታሪክ ይዘን እንቀርባለን። እስከዚያው ድረስ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።